ጠቅላይ ሚኒስትር ዐቢይ አሕመድ ለቢልና ሜሊንዳ ጌትስ ፋውንዴሽን መስራች ቢል ጌትስ የክብር ሽልማት አበርክተዋል። ባልደረባችን ሮዛ መኮንን በቀጥታ መስመር ላይ ትገኛለች። ሮዛ፣ እንደምናመሸሽ? ስነ ስርዓቱ ምን ይመስላል? አመሰግናለሁ በላይ፣ ቀደም ሲል እንዳልከው ቢል ጌትስ እና በተለይም ዛሬ በዋናነት ባለፉት 25 ዓመታት የቢልና የሜሊንዳ ጌትስ ፋውንዴሽን በኢትዮጵያ ለሰሩት አስተዋጽኦ ላደረገው አጋርነት የክብር ሽልማት ከኢፌዴሪ ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ ተበርክቷል። ለዚህ ፋውንዴሽን አስተዋጽኦ ማለት ነው ሁለት ሺ ላይ እንደ ኢሮፓያኑ አቆጣጠር ነበር የቢልና ና ሜሊንዳ ጌትስ ፋውንዴሽን ከመንግስት ጋር በኢትዮጵያ አጋርነቱን የጀመረው። ከዛ በኋላ ላለፉት 25 ዓመታት ከተለያዩ የመንግስት ተቋማቶች ጋር ከአለም አቀፉ ድጋፎች ላይ ከሚሰሩ የተለያዩ ድርጅቶች ጋር በጋራ በመሆን ይህንን የቢል ኤንድ ሜሊንዳ ጌትስ ፋውንዴሽን ተብሎ የሚጠቅሰው ማለት ነው በኢትዮጵያ በተለያዩ ዘርፎች ላይ ድጋፍ እያደረገ ያለውን ድርጅት በመስረት ሲንቀሳቀሱ የቆዩት እንግዲህ ቢል እና የሜሊንዳ ጌትስ ፋውንዴሽን በተለያዩ በሀገሪቱ በምትንቀሳቀስባቸው ዘርፎች ላይ ትኩረቱን አድርጎ ነው የአጋርነት ስራውን የሚሰራው። በጤናው ዘርፍ ብናነሳ ከእናቶች ሞት ቅነሳ ጋር በተገናኘ ሰፊ የሆኑ ከመንግስት ጋር የአጋርነት ስራዎችና የትብብር ስራዎችን ሲያከናውን ቆይቷል። እንዲሁም ደግሞ ክትባት ላይ እንደምናስታውሰው በርካታ ስራዎችን በጤናው ዘርፍ ሰርቷል። ከአቅም ግንባታ ጋርም በተገናኘ በተመሳሳይ ማለት ነው። ይህም ብቻ አይደለም። በአነስተኛ ግብርና ላይ ትኩረት ያደረጉ አነስተኛ አርሶ አደሮችን በማሰልጠን የግብርናው ዘርፍ የአቅም ግንባታ እንዲኖረው በማድረግ የተሻለ የዘመነ የግብርና ዘርፍ እንዲኖር በማድረግ ረገድም ስራዎችን ሲያከናውን ቆይቷል። በጥናትና በምርምርም በመደገፍ ረገድ የራሱን የሆነ አስተዋጽኦ እንደዚሁ ሲያደርግ የቆየ የአጋር የሆነ ድርጅት ነው ማለት ማለት ነው። ይህ ድርጅት በዲጂታል ፋይናንስ ላይም ትኩረቱን በማድረግ እንግዲህ በኢትዮጵያ የዲጂታል ፋይናንስ ከጊዜ ወደ ጊዜ ከፍተኛ የሆነ እድገት እያሳየ እንደሆነ ይታወቃል። በዛ ዘርፍ ላይ ትኩረቱን ያደረጉ ስራዎችንም እንደዚሁ ሲሰራ የቆየ ነው። በትምህርት ዘርፍ ከተለያዩ ዩኒቨርሲቲዎች ጋር በአጋርነት እና በፓርትነርሽፕ የተለያዩ ከስኮላርም ጋር የተገናኙ ስራዎችን ሲሰራ የቆየ ነው። እንግዲህ ላለፉት ሀያ አምስት ዓመታት ታዲያ ዛሬ የፌደራል ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ ለዚህ አጋርነት ኢትዮጵያ ታመሰግናለች ሲሉ ነው ለቢል ጌትስ የክብር ኒሻን ያበረከቱት የክብር ሽልማት የሰጡት ማለት ነው ኢትዮጵያ ባለፉት ዓመታት በምትሰራቸው ስራዎች በተለይም ለልማት እያደረገች ያለችውን ጥረት በመደገፍ አንደኛው ነው። ሁለተኛው ደግሞ ከዛው ጋር ተያይዞ ኢትዮጵያ እየሰራች ያለችውን ሀገሪቱን ለማበልጸግ የሚደረጉ ጥረቶች ላይ እምነት በማሳደርም ጭምር ከፍተኛ ርብርብ ሲያደርጉ እንደነበሩ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ቢል ጌትስ ባነሱበት ንግግራቸው ወይም መልእክታቸው ጠቅሰዋል። ከዛም ጋር አያይዞ ባስተላለፉት መልእክት የቢልና የቢልና ሜሊንዳ ጌትስ ፋውንዴሽን እንደ ሀገር ትልቅ የሆነ ስራዎችን ማከናወኑን እና ለዚህ ምስጋና እንደሚቸረው ነው የጠቀሱት። ሰብአዊነት ላይ ትኩረት ያደረገ ስራ በሳይንስ ዘርፉ ላይ ትኩረት ያደረገ ስራ መስራታቸው እንዲሁም ደግሞ ሁማኒቲ ሲል ነው የገለጹት። ሰብአዊነት ላይ ትኩረት ያደረጉ ስራዎችን ቢልጌትስ በመስራታቸው ከፋውንዴሽናቸው ጭምር ማለት ነው ትልቅ ምርታ ስለመሆኑና በኢትዮጵያም የተደረጉ ድጋፎች በአጋርነት ና በትብብር የተሰሩ ስራዎች አመርቂ ውጤት ያመጡ ኢትዮጵያ ለብቻ እያደረገች ያለችው ጥረት ላይ ተጨማሪ አቅም የሆኑ ጭምር ስለመሆናቸው ነው እንደዚሁ ባስተላለፉት መልእክት የገለጹት ማለት ነው። ይህ ትልቅ የሆነ እገዛ ለሀገሪቱ እንዳደረገም ያነሱበት ነው። በሳይንሱ ዘርፍ እንግዲህ ቢልጌትስ የሚታወቁ ናቸው። እዛም ላይ ተያይዞ ደግሞ በዲጂታል ፋይናንስ ረገድ ያደረጓቸው ድጋፎችም እንደዚሁ ሀገሪቱ እየሄደችበት ካለችው የዲጂታል አቅምን በማጎልበት ረገድ እየሰራች ያለችውን ነገር በውን የሚደግፍ ስራ ስለመሆኑ እንደዚሁ ያነሱበት ነው ማለት ነው። ከዛ ባሻገር ኢትዮጵያ አሁንም ለምታደርገው ጥረት በተለያዩ ዘርፎች፣ በተለያዩ የማክሮ ኢኮኖሚ ዘርፎቿ በተለይ እያደረገች ያለችውን ጥረት ልክ እንደ ቢል ጌትስ እና ወይም ደግሞ ቢልና ሜሊንዳ ጌትስ ፋውንዴሽን አይነት የሚደግፉ አቅም ያላቸው ያስፈልጋሉ ብለዋል። እንደነዚህ ልማቱ ላይ እምነት አሳድረው ስራዎችን የሚያከናውኑ ከመንግስት ጋር በትብብር በአጋርነት የሚሰሩ አካላት ያስፈልጓታል ኢትዮጵያ የተሻለ አቅሟን እንድትጠቀም የተሻለ እንድትሰራ ይረዳቷል ሲሉ ነው መልእክታቸውን ያስተላለፉት። ቢል ጌትስም እጅግ ደስተኛ ስለመሆናቸው እንደዚሁ በዚህ የክብር ሽልማት ላይ ገልጸዋል። በኢትዮጵያ እንደ አውሮፓውያን አቆጣጠር ከሁለት ሺህ ጀምሮ ማለት ነው ላለፉት ሀያ አምስት ዓመታት በተለያዩ ዘርፎች በአጋርነት የሰሯቸው ስራዎች የተማሩበት ጭምር እንደሆኑ እንደዚሁ አንስተዋል። በተለያዩ ዘርፎችም ስራዎችን ሲያከናውኑ እንደነበርና ኢትዮጵያ ከጊዜ ወደ ጊዜ የሄደችበት ያለችው ርቀት እጅግ አመርቂ ስለመሆኑ እጅግ ገረሜታን የሚያጭር ስለመሆኑ እንደዚሁ አንስተዋል። በዚህ በቤተ መንግስትም ሙዚየሙን ጎብኝተዋል። ስለ ሙዚየሙም ያላቸውን ትልቅ የሆነ ስሜት ነው እንደዚሁ የገለጹበት ማለት ነው። አጠቃላይ ስነ ስርአቱ በላይ ይህን ነው የሚመስለው። መልካም ሮዛ፣ አመሰግናለሁ።